ዐብድላህ ብኑ ሑዛፋ አሰህሚ ለነሣሮች ንጉሥ በድፍረት መቶ ነፍስ ቢኖረኝ በአላህ ዲን ላይ መሥዋዕት አድርገዋለሁ ያለ ጀግና ሰሓባ፣ ሙስሊሞች ሁሉ ግንባሩን የሳሙት ይህንን ድንቅ ሰሓባ የሱን ታሪክ የምናይ ይሆናል። ቪዲዮውን እስከ መጨረሻው ድረስ ይከታተሉ። ለዚህ ቻነል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውንም ላይክ በማድረግ ጀምሩ። ዐብድላህ ብኑ ሑዛፋ ነቢዩ ሰለላሁ ዐለይሂ ወሰለም ወደ እውነተኛው ዲን ወደ እስልምና ጥሪ ባደረጉበት ጊዜ ቀድመው በነቢዩ ያመኑና እስልምናን ከተቀበሉት ሰሓቦች መካከል ነው። ዐብድላህ ረሱሉ ረሱልላህ የነቢያችን ሰለላሁ ዐለይሂ ወሰለም መላእክተኛ በመባል ይታወቃል። ሙስሊሞች የሁዴይቢያን ስምምነት ከቁሬሾች ካደረጉ በኋላ የአላህ መላክተኛ ባለስልጣኖችንና ንጉሶችንም ወደ እስልምና ሊጋብዟቸው ፈለጉ። የአላህ መላክተኛ ከሰሓቦቻቸው መካከል ደፋርና ጀግና የሆነ መልእክታቸውን በስትክክል የሚያደርስላቸውን ሰሓባ መምረጥ ጀመሩ። ከመረጡት ሰሓቦች መካከል ዐብድላህ ብኑ ሑዛፈ ተሰህሚ ይገኘ ነበር። ዐብድላህ ብኑ ሑዛፈ በቁርጠኝነቱና በጀግናነቱ ይታወቅ ነበር። የአላህ መላእክተኛ ደብዳቤ እንዲጻፍ አደረጉ። ቢስሚላህ ርሕማን ራሒም ከሙሐመድ ወደ ፋርስ የተላከ ደብዳቤ እውነተኛውን መንገድ የተከተለ ከአላህ ውጭ ሌላ አምላክ የሌለ መሆኑን በመሰከረ ነቢዩም ሰለላሁ አለህ ወሰለም የአላህ መላእክተኛ መሆናቸውን በመሰከሩት ላይ ሁሉ የአላህ ሰላም ይውረድ። በአላህ ጥሪ ይጠራሃለሁ። እኔ ከአላህ ወደ ሕዝቦች ሙሉ የተላኩኝ የአላህ መላእክተኛ ነኝ። በሕይወት ያለን ሰው የማስጠነቅቅ እስልምናን ተቀበል፣ ሰላምን ታገኛለህ። አሊያም ቢካልክ የመጁሶች ወይም የእሳት አምላኪዎች ሁሉ ወንጀል ባንተ ላይ ይሆናል። ብለው የአላህ መላእክተኛ ደብዳቤ እንዲጻፍ ካደረጉ በኋላ ለዐብደላህ ብኑ ሑዛፈ ተሰህሚ ሰጥተው ወደ ፋርስ እንዲሄድ አደረጉ። ዐብደላህ ብኑ ሑዛፋም የአላህ መላክተኛ የሰጡትን ደብዳቤ ይዞ ወደ ፋርስ መገስገስ ጀመረ። ፋርስ በወቅቱ ከሌሎች አገር በስልጣኔ ከፍ ያለችና ንጉሡ የሚገኝበት ቤተ መንግሥት በጣም ትልቅና የሚያምር ነበር። የቤተ መንግሥቱ ውስጥ በጌጣጌጦችና በወርቆች የተሞላ ነበር። ዐብደላህ ብኑ ሑዛፋም ወደ ውስጥ ለመግባት ፍቃድን ጠየቀ። ለኪስራ ንጉሥም በደረሰው ጊዜ ቦታው በደንብ እንዲጸዳና አማካሪዎቹ እንዲሰበሰቡ አደረገ። ሁሉንም አዘጋጅቶ ከጨረሰ በኋላ ዐብደላህ ብኑ አቢ ሑዛፋ ወደ ውስጥ እንዲገባ አደረገ። ዐብደላህ ብኑ ሑዛፋም አንገቱን ከፍ አድርጎ ወደ ውስጥ ገባ። ንጉሡም የዐብደላህ ብኑ ሑዛፋን ደፋርነት ሲመለከት በጣም የነቀውና ይናደድ ጀመር። ይዞት የመጣውንም ደብዳቤ አንዱ ወታደሩ እንዲቀበል አደረገ ነገር ግን አብደላህ እምቢ አለ የአላህ መላእክተኛ ለእርሱ እንድሰጥ እንጂ ለማንም እንድሰጥ አላዘዙኝም በእጃችሁ ነው የምሰጣችሁ አላቸው ንጉሱም ደብዳቤውን ተቀብሎ እንዲነበብለት አደረገ። ደብዳቤውን ሲከፍተው ከሙሐመድ የአላህ መላእክተኛ ለኪስራ የተላከ ደብዳቤ ይል ነበር። የአላህ መላእክተኛ ከሱ ስም በፊት በራሳቸው ስም በመጀመራቸው በጣም ተናዶ ደብዳቤውን ሙሉ ሳያነብ ጨምድዶ ጣለው። ዓብደላህንም አስወጡልኝ ብሎ አዘዘ። አብደላህም ወደ ነቢዩ ጋር ተመልሶ ያጋጠመውን ነገር ለእሳቸው ነገራቸው። ነቢያችንም ተናደው ደብዳቤውን እንደጨመደደው አላህ ንግስ እነሆን የሚጨምድድበት ብሎ ዱዓ አደረጉ። የኪስራ ንጉስ ወደ ቦታው ሲመለስ በአብደላህ በጣም ስለተናደደ አምጡልኝ ብሎ አዞ ነበር። ነገር ግን ሊያገኙት አልቻሉ። በሁለተኛው ኸሊፋ ዑመር ኢብኑል ኸጣብ ጊዜ ዑመር ሻምን ለመክፈት የተወሰኑ ወታደሮችን ጂሃድ እንዲያደርጉ ልኳቸው ነበር። ነገር ግን የተወሰኑ ሙስሊሞች ተማርከው በሩሞች ሄደው ነበር። ከተያዙት መካከል ዐብደላህ ብኑ አቢ ሑዛፋ ይገኛል። በሰዓቱ የነበረውም ንጉሥ የሙስሊሞችን ጀግንነትና ለሞት ያላቸውን ጉጉት ያውቅ ስለነበር ተማርከው የመጡት ሙስሊሞች ወደ እሱ ጋር እንዲመጡ አዘዘ። ወደ እሱ ጋርም ሲመጡ ሁለት አማራጭ እንዳላቸው ነገራቸው፤ ወይ መሞት፣ ወይ እስልምናን ለቀው ነሳራን መቀበል። ዐብደላህ ብኑ ሑዛፋም ይህንን ሲሉት ሞትን መረጠ። ንጉሡም ይህንን ሲሰማ በጣም ተናደደ። ዐብደላህ ብኑ ሑዛፋ እንዲገደል አዘዘ። እሱን ለማስፈራራትና እስልምናውን ለማስለቀቅ ከተማረኩ ሙስሊሞች መካከል አንድ ሁለት ተውጥተው መግደል ጀመሩ። ነገር ግን አብደላህ አቋሙን አልቀየረም ነበር። ይህም ነገር ንጉሡን በጣም አበሳጨው። ወታደሮቹንም አብደላህን እንዲተዉት አዘዘ። በትልቅዬ ድስት የፈላ ዘይት እንዲንተከተክለት አዘዘ። ዘይቱንም ካስፈላ በኋላ የታሰሩ ሙስሊም እስረኞች እሱ ጋር እንዲመጡ አደረገ። ይህ ሁሉ ነገር የሚያደርገው አብደላህን እስልምናውን ለማስለቀቅና ለማስፈራራት ነበር። ከእነሱም መካከል አንዱ ሙስሊም ያ የፈላ ዘይት ውስጥ ይወረውረዋል። ሱብሓንላህ! ገና ዘይት ውስጥ እንደ ገባ ነበር አካሉ ከስጋው የተለያየው። ንጉሡም ወደ አብደላህ ጋር ሄደና እስልምናን ማትለቅ ከሆነና ነሳራን የማትቀበል ከሆነ አንተም እዚህ የፈላ ዘይት ውስጥ ነው የምትጨመረው አለው። አብደላህም ወደ ዘይቱ ጋር ጠጋ ብሎ ተመለከተ። እንባውንም መቆጣጠር አቅቶት ማልቀስ ጀመረ። ይህንንም የተመለከተው ንጉስ አብደላህ ብኑ አቢ ሁዛፋ አቋሙን ሊቀይር መሰለው። ነገር ግን አብደላህ ብኑ አቢ ሁዛፋ ለንጉስ ወደፈረ ብሎ እንዲህ አለው ወላሂ እኔን ያስለቀሰኝ አንተ ያሰብከው ነገር አይደለም። ነገር ግን እኔ ምናለ መቶ ነፍስ ኖሮኝ መቶ ነፍሴን በየተራ በአላህ መንገድ ላይ በተሰዋ ብዬ ነው አለው። ንጉሱም በአብደላህ አቋም በጣም ይናደድና እንዲታሰር ያደርጋል። ነገር ግን አብደላህ አሁንም በአቋሙ ላይ ጸና። ንጉሱም አብደላህን ለመፈተን እስር ቤት ባለበት በመንደሩ ላይ መልከ ውብ የሆነችን ሴት ወደ እሱ ጋር እንድትገባና እንድታማልለው ማድረግ ጀመረ። የተላከችውም ሴት አብደላህ ጋር ገብታ እሱን ለመፈተን መሞከር ጀመረች። ነገር ግን የእሷ ምንም ማድረግና መገላለጥ አብደላህን ከአቋሙ ሊያስቀይረው አልቻለም። ብዙ ጣረች፣ ምንም አልተሳካላትም ነበር። ንጉሱ ጋርም ሄዳ ወንድ ጋር ነው ወይስ ሴት ጋር ነው ላካችሁኝ? ይሄ እኮ ሰው አይደለም ማለች። በዚህም ንጉሱ ተስፋ ቆረጠ። አብደላህ ብኑ ሑዛፋንም አስጠራው። እኔ አንተን ልለቅህ ነው፣ አልገልህም። ነገር ግን አንድ ነገር አድርግ፣ ግንባሬን ቀና ብለህ የምትሰም ከሆነ ነው አለው። አብደላህም ይህንን እንዳደርግልህ ከፈለግክ ከእኔ ጋር የታሰሩ ምርኮኛ ሙስሊሞችን አብረህ የምትለቃቸው ከሆነ ነው አለው ንጉሱም በአብደላህ ሐሳብ ይስማማል አብደላህም ቀና ብሎ የንጉሱን ግንባር ሳመ ቦታው ላይ የነበሩት ሮማውያኖች ለንጉሱ ምን ሆነህ ነው አትገለውም እንዴ እንዴት አንተን እንዲስምህ ብቻ ታደርጋለህ በሱስ ብቻ እንዴት ትለቀዋለህ አሉት ንጉሱም ጀግናና ደፋር ሰው ኮን ይሳመኝ፣ እንዴት እገለዋለሁ? በእሱ መሳሜ ለእኔ ትልቅ ክብር ነው ማለቱ ነው። ሱብሓንላህ። ዐብደላህ በአላህ ዲን ላይ መጽናቱና ድፍረትን ማሳየቱ ከራሱም አልፎ የታሰሩ ሙስሊሞች ሁሉ በነፃ እንዲለቀቁ አደረገ። ዑመር ኢብኑል ኸጣብም የተማረኩ ሙስሊሞች በነፃ በመመለሳቸው በጣም ደስ አላቸው። ዐብድላህ ብኑ ሑዛፋ ከንጉሡ ጋር ያሳየው ጀግንነት እና ቆራጠኝነት ለዑመር ሲነገራቸው እንዲህ አሉ። ሑቅ ዓላ ኩል ሙስሊሚን አንዩቀቢለ ረእሰ ዓብዲላህ ብኑ ሑዛፋ። ሁሉም ሙስሊም የዐብድላህ ብኑ ሑዛፋን ግንባር ሊስም ይገባል። ወአነ አወሉኩም። እኔ ደግሞ ከናንተ የመጀመሪያ ዐብደላህን የምስመሆነኛሉ ረዲየላሁ ዐንሁም አር እንደዚህ አይነት ጀግንነት እና ያቂንን ይዘው ነው ዲንን ለእኛ ያስረከቡን። ዐብደላህ ብኑ ሑዛፋ ረዲየላሁ አንሁ በዑስማን ጊዜ ነበር የሞቱት። አላህ መልካም ሥራውን ይቀበለው። የዛሬው ድንቅ ታሪካችን ይህንን ይመስላል። ከታሪኩ ትልቅ ትምህርትን እንደ ወሰዳችሁ ተስፋ አድርጋለሁ። አላህ እኔ በተናገርኩት እናንተ በሰማችሁት የምንጠቀምና የምንሰራበት ያድርገን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አስተያየት ካላችሁ ኮሜንት ሥራ አስቀምጡልን። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወረሐመቱላህ።